ይህንን ነበረ ባለፈው ስላችሁ የነበረው እንደዚህ ራሳችንን በደንብ አድቮኬት እንድናደርግ ስለ ራሳችን ጥሩ ጥሩ ነገር እንድናወራ የሚያበረታታን ኮሚኒቲ ውስጥ አይደለም የሚያደግ ነው ያልኳችሁ። ይህንን ነበረ። ሶ እቺ ልጅ እንደምታውቋት እንግዲህ ሺ ኢዝ አ ቢዩሪፉል ግርል ሰክሰስፉል ክሬይተር ናት፣ ቢዝነስ ውመን ናት

ማክ እያደረጓት ማለት ነው። እች ልጅ ምነው ስለ ራሷ በጣም ማውራት ትወዳለች፣ በጣም ነው እንዲህ እንትን የሆነችው ምናምን ምናምን የሚሉ ያውም ደግሞ ከሴቶች፣ ዊች እስ ቬሪ ሃርት ብሬክንግ ቱ ቢ ኦነስት። ግን ይሄን ነው ስላቸው የነበረው። በጣም ይሄ ስለ ራሳችን ጥሩ ነገር ባወራን ቁጥር ምን ጉረኛ ማንኝ ብለሽ ነው ምታስቢ ምናምን እየተባልን እያደግን ነው። አሁን እዚህ ደግሞ ደርሰን ራሳችንን አድቮኬት ማድረግ ማንችለው ኮርፖሬት ውስጥ ይሄን ሰራው ብለን ለፕሮሞሽን በሉት ለማደግ በሉት አዳዲስ ስራዎች ለማግኘት በሉት ደፍረን ራሳችንን ማስተዋወቅ ወይ ደግሞ ማርኬት ማድረግ የሚያቅተን ቢዝነስ ኮይት አድርገን በደንብ ቢዝነሳችንን ማስተዋወቅ በዚህ ዚህ ይጠቅማል ሄኖ ፕሮዳክቴ ድድር ብሎ ማርኬት ማድረግ ኔትወርክ ማድረግ የሚያቅተን በተለይ ከኢትዮጵያ ኮሚኒቲ ውጭ ላለው ኦዲየንስ ማለት ነው ሚያቅተን። ለዚህ ነው ስላችሁ የነበረው ይሄ ትልቅ ማሳያ ነው።

አስተዋይ ወንድ፣ አስተዋይ ባል ሁል ጊዜ ሚስቱን ከልጆቹ የበለጠ ያስቀድማታል። ከውጭ ስትገባ ሚስትህን ልጆች የታሉ ብለህ ከምትጠይቃት ነገር ግን ልጆችህን ሚስቴ የታለች ሚስቴ እንዴት ናት እያልክ እየጠየካቸው ግባ። እንደዛ ስታደርግ በጣም እንደተወደደች እንዲሰማት ያደርጋታል። ያ ስሜት ደግሞ በጣም ደስተኛ ያደርጋታል። ደስተኛ ሆነች ደግሞ ማለት ቤት በጣም ሰላም ነው፣ አንተ ሰላም ነው ማለት ነው። ልጆችህን ደግሞ ከአንተ በጣም ትልቅ ነገርን ይማራሉ። ስለዚህ ሁል ጊዜ ሚስትን ማስቀደም እንዳትረሳ። በነገራችን ላይ ሴት ልጅን መከበር ትፈልጋለች። ክብር ለወንድ ልጅ ብቻ አይደለም። ሚስትህም ማንነቷ እንድታከብርላት ትፈልጋለች፣ ሀሳቧ እንድታከብርላት ትፈልጋለች፣ ፍላጎቶቿ እንድታከብርላት ትፈልጋለች፣ ማንነቷ እንድታከብርላት ትፈልጋለች። ወንድ ሚስት ሲያገባ ሚስቴ ልክ እኔ እንደ ናት ብሎ ያስባል። እሱ የሚያወራው ነገር ሁሉ የሚገባት ይመስለዋል። የእሱ ሁኔታ የእሷም ሁኔታ ይመስለዋል፣ ግን አይደለም። ሴቶች በጣም እንለያለን። አንደኛ ለእኛ ትልቁ ነገር ፍቅር ነው። ጠዋት ሲወጣ ፍቅር ያልሰጠ ባል ማታ መጥቶ ትስቃለች ብሎ መጠበቅ የለበትም። ሚስቱን የማያግዝ ባል ለምን ፊቷ ተቀየረ ብሎ ማሰብ የለበትም። ወንድ ፍቅርና አቴንሽን፣ እንክብካቤ ምናምን ምግቧ ነው። ገባ ያ ነገር አጉድላል ማለት ያ ነገር ጠፍቷል ማለት ኦልሬዲ ያለቀልህ ነው ያበቃልህ ነው ማለት ነው። እንደ ካፕል ከሆንክ እንደ ፍቅረኛ፣ እንደ ባልና ሚስት ከሆንክ መነጋገር የሌለብህ መለወጥ የሌለብህ ቃሎች አሉ። አጓጉል ቀልድ ማስወገዳለሁ። ሚስት ስለሆነች የትም አትሄድም ብለህ እንደፈለክ ማይሆን ቀልድና ማይሆን ወሬ ማውራት አለብህ ማለት አይደል? ተጣልታችሁ ተኮራርፋችሁ አንተን ለማግኘት ሁለት ሶስት አራት ጊዜ ስትደውልልህ ስልክህን ዘግተህ ሶስት ቀን መጥፋት ተመጣጣኝ ምላሽ አይደል? ችግር ድህነት ዳርን የማፍረስ አቅም አለው። በጣም በብዙ ፐርሰንት። ለምን ችግር ካለ ድህነት ካለ የፍላጎት አለ መሟላት አለ የፍላጎት አለ የፍላጎት አለ መሟላት ደግሞ ዝም ብለሽ ውጪ ላይ አትሰጪ፣ ውጭ ላይ አትሰጪ ስልሽ ምን ለማለት ፈልግ ይመስልሽ? ድሮ ትዝ ይልሻል ለቤት ምናምን ነገር ገብስ አተር ምናምን ነገር ከግቢ ውጭ በደጃፍ ላይ ምናምን ነገር ይሰጣል እንዲደርቅ ሲባል ማለት ነው። አዎ እና አንዳንዴ የሆነ የረጠበ ባህሪዎችሽን ወይም ደግሞ ብቸኝነቶችሽን ውጪ ማውጣትሽ የሚያስታግስልሽ የሚያደርቅልሽ ይመስልሽ እና ውጪ ላይ ራስሽን ስትዘረጊ ድሮ ሰፈር ምናምን ስንራገጥ ጎረቤት ጥግ ከተሰጣ ምናምን ሄደን እየወሰድን እንበላለን ኪሎ ይቀንሳል ማለት ነው። ቤት እንኳን እነዚህ ልጆች ምን ይባላል፣ ገብቶሻል? አሁን ዝም ብለሽ ስትሰጪኝ አዳሚ መቶ ቅብጭ እያረገ እያበላች ሲሄድ ከዛ ወር ይቀነሰ ምን ይቀነሰ ኪሎ ይቀነሰ ምናምን ብለሽ ማይሆነ እርምጃ መውሰድ ምንም አያስፈልግም። አንዳንዴ መጽሐፍ ቅዱስ በልክ ኑ ሲጠሩ በጓዳ መኖር ሰው ማንም ሰው አንቺ ይገባኛል ያላልሽውን ነገር አይሰጥሽም። በጣም ይወዱኛል የምትያቸው ሰዎች እንኳን ቢሆኑ ባለቤቱ ያቀለለውን አሞሌ አይደል የሚባለው። አንቺ ያልተንከባከብሽውን ገላ፣ አንቺ ያቀለልሽውን ህይወት፣ ዋጋ ያልሰጠሽውን ማንነትሽን ማመቱ ያስተካክልልሻል። የኔ ቆንጆ ዋጋሽ በእጅሽ ነው። የምታስወድጁም አንቺ ነሽ፣ የምታረግሹም አንቺ ነሽ። ውድነቱን የሚያውቀው የእቃው ባለቤት ብቻ ብቻ ነው። የሚገባውንም ዋጋ ደግሞ የሚተምንለት እሱ ነው። የህይወትሽን ባለቤት አንቺ ነሽ። ይሄዱብኛል፣ ይተውኛል፣ ይርቁኛል እያሽ በስጋት ከምትኖሪ ሙሉ ትኩረትሽን በራስሽ ላይ አድርጊ። ራስሽን መልክሽን ተንከባከቢ፣ ራስሽን ጠብቂ፣ አእምሮሽን አሳድጊ፣ ራስሽ ላይ ስሪ፣ በራስ መተማመንሽን ጨምሪ፣ በራስሽ ቁሚ፣ ሁሌም ዋጋሽን ጨምሪ። የዛኔ አንቺ በጣም ውድ ነሽ። ሁሌ የምንለው ምንድነው? ሰው ለራሱ ያለው ቫልዩ እንዲገባው ከፈለገ የመጀመሪያው ሰው ሳያየህ የምታደርገው ነገር ነው። በጣም በቃ ለራስህ ያለህን ክብር ይጨምራል። እውነት ሰው እያየህ ያደረገው ነገር እመነኝ፣ በቃ ለሾው ስለሆነ እኔ ሁሌ የምንለው ምንድነው አሽክ ሰርሰሪ ቢር ኩሽ ባዘን ኢስተሰንደ

ደገፉ ምክንያቱም ሁኔታው አይመስልም። እሱን ስትደገፊው ነገሮች ሁሉ አሳልፈሽ ለእግዚአብሔር ስትሰጪ ግን በቃ ከዛ በኋላ ስራው የእሱ ይሆናል። ሰውን ከየት እንደሚያመጣት ታውቂ። የጠበቅሽ ሰው ይሁን አደለም ይደርሰሽ፣ ያልጠበቅሽ ሰው ይደርሰሽ። እና እኔ በእነዚህ አይነት ፈተና ውስጥ የሚያልፉ ሰዎችን ላይ በየትኛውም አይነት የህይወት ውጣውረ ምክንያቱም ህይወት ሁላችንም በህይወት ሳለን እንፈተናለን። ብዙን ነገር በራሳችን አቅም ለመፍታት ሞክረን ያልተሳኩልን ነገሮች ለእግዚአብሔር ስትሰጩ ግን በቃ ኃላፊነቱ ያንተ ነው ያልችልም የሆነ የዚህ ድረስ ነው ነው በኋላ ያንተ ካልሹ እግዚአብሔር ነገሮችን በራሱ መንገድ ይሰራል። ሁሉ ነገር የሚጀምረው አለቀ በተባለበት ሰዓት ነው። አንዳንዴ ሰዎች አለቀ ብለው ፊታቸውን ባዞሩበት ጊዜ አንተ ደግሞ ሌላኛው ፊትን አዙረ መሄድ ነው። ባለጸግነትም ስኬትም መለየት ብዙ ዳቦዎች በሌሉበት ጊዜ ዳቦ ለመፍጠር መሞከር፣ ብዙ ቢዝነሶች ሲዘጉ አንተ ለመጀመር መሞከር የብዙ ነገሮች በር ከፋች ያለኝ፣ ሁሉ ነገር የሚጀምረው አለቀ በተባለበት ሰዓት ነው። አንዳንዴ ሰዎች አለቀ ብለው ፊታቸውን ባዞሩበት ጊዜ አንተ ደግሞ ይላል። ሰው ማለት የፈለገውን ከማለት ወደኋላ አይልም። ምንም አይነት ሰው ሁን፣ ከሰማይ የወረደ መልአክ ሁን፣ ምንም አከናወን፣ ምንም ያህል ሀብት አፍራ፣ ምንም አይነት እውቀት አከማች፣ የትኛውም ደረጃ ድረስ እነማንንም ብለት ሰዎች ስለ አንተ የሚሉት የሆነ ነገር አለ። ሁልጊዜም ቢሆን መልስ ፍለጋ ላይ ነው፣ ግን መቼ ነው የምናቆመው? ግራ መጋባታችን እና መልስ ፍለጋችን ይበልጥ ያወዛገበን ይመስለኛል። ህይወት ሂደት መሆኑንና ነገሮችን በራሳቸው ጊዜ መገለጣቸውን ረስተን ሁሉ ነገር ሱሪ ባንገት ማለታችን በጣም አድክሞናል። 12፣ 20፣ 45፣ 60 ሁሉም እድሜ የራሱ የሆነ ሲዝናል ቻሌንጅ እና ፊገር አውት ማድረግ ያለብን ነገር አለ ትልቁ ችግር አሁን ያለንበትን ካረንት ሲትዌሽን የሞትና የሽረት ጉዳይ ማድረጋችን። ስለዚህ ለዚህ ያግዘናል ብዬ የማስባቸው ነገሮች አንደኛው የእኛን እና የችግሮቻችንን ትንሽነት የሚያስታውሱን ቦታዎች መሄድ ነው። ለምሳሌ ቤተክርስቲያን፣ መስጊድ፣ ተፈጥሯዊ ቦታ፣ ሆስፒታል፣ እስር ቤት፣ እንደዚህ አይነት ቦታዎች ስንሄድ የምናስታውሰው መተንፈሳችንና ሰው መሆናችን ብቻ ነው። ሁለተኛው ፉክክር ማቆም ነው። እንደ መልካችንና አሻራችን ህይወታችንን በጣም የተለያየ ነው። ስለዚህ ፉክክር አቁመን የራሳችንን ሌን ላይ ፎከስ ማድረግ። ሶስተኛው ደግሞ እይታችንን ወደፊት ምን ይሆናል ከማለት እጄ ላይ አሁን ምን አለ ወደሚለው ማዘ ሞር አመስጋኝ እንድንሆን ያደርግናል። አመስጋኝነት ደግሞ ፖቲቭ ኤነርጂ ህይወታችን ላያቸው ባልተረዱት መጠን ጉልበቴን በእነሱ ባልተረዱ መጠን ሃሳቤን ጭንቅላቴን አውጥቼን እግዚአብሔር የሰጠኝን ጊዜ ቅዱስ ሰዓቴንና እድሜን ሳባክን አልገኝም። ይህንን እንደ አቋም መያዝ መቻላለ። ራሳችንን የምናውቀው ራሳችንን፣ የራሳችንን ጥሩ ነገር የራሳችን ጥሩ ያልሆነ ነገር የምንረዳው ራሳችንን፣ የምንኖረውም ለራሳችን ነው። ስለዚህ ሌሎች እንዲያጨበጭቡልን፣ ሌሎች እንዲረዱን፣ ሌሎች እንዲያዝኑልን ብለን ጉልበትና ጊዜያችንን ማጥፋት የለብንም በእነሱ